ሰላም፣ ሰላም ቤተሰብ፣ እንዴት ከረማችሁ፣ እንዴት አረፈዳችሁ? በሁሉም የዓለማችን ክፍል ላይ የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ዛሬ የአውሮፓ ቻምፒየንስ ሊግ አምስተኛ ዙር ጨዋታ ዛሬ የሚደረግ ይሆናል። በዛሬው ጨዋታ ደግሞ ተጠባቂው ጨዋታ ቼልሲ በስታንፎርድ ብሪጅ ባርሴሎናን የሚያስተናግድበት ጨዋታ ነው። ምናልባት ቼልሲ እና ባርሴሎና በጣም በቻምፒየንስ ሊግ ውስጥ በጣም ብዙ መጥፎ ጥሩም ታሪክ አላቸውና በዛ ዙሪያ ቆይታ የምናደረግ ይሆናል። ከዛ በፊት ግን ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሆኑ። ቪዲዮችም እንደዚህ ስሰራ እስከ መጨረሻው በማየት ግፋቤል ዋች አውሩን ከፍ እንዲል አድርጉ። ሰብስክራይብም አድርጉ። የቼልሲ ፋሚሊዎች እናንተ ሰብስክራይብ ካላደረጋችሁ ማነው ሰብስክራይብ የሚያደርገው? ስለዚህ ዛሬ በሚኖረው ጨዋታ ዙሪያ ቆይታ ይኖረናል። አብራችሁን ቆዩ። ቼልሲ በቻምፒየንስ ሊጉ ከባርሴሎና ጋር 2009 2010 የውድድር ዓመት ላይ ምን አይነት አስቀያሚ ጊዜ አሳልፎ እንደነበረ የሚረሳ አይደለም። ያ ጨዋታ እስካሁንም እስካሁንም በቼልሲ ደጋፊዎች ውስጥ ትልቅ ጠባሳ፣ ትልቅ ቁስል ጥሎ ያለፈ ጨዋታ ነው። ምክንያቱም ቼልሲ በግፍ በግፍ በግልጽ በግፍ በዳኛ ተበድሎ የተሸነፈበት ጨዋታ ነው። ያ ጨዋታ እኔ ባርሴሎና አልጠላውም። ባርሴሎና በፊት ነው ምላችሁ፣ አልጠላውም። ጨዋታው ያስደስተኛል። የሪያል ማድሪድ ደጋፊ ነኝ፣ ግን የባርሴሎና ጨዋታ ማየት ያስደስተኛል። እንደ አንድ እግር ኳስ ወዳጅ ማለት ነው። ከዛ በኋላ ግን ይሄ ከሁለት ሺህ ዘጠኝ የቻምፒየንስ ሊግ ጨዋታ ባርሴሎና እና ቼልሲ ካደረጉት ጨዋታ በኋላ እንደ ባርሴሎና ጠላት በአሁኑ ሰዓት ለቼልሲ ጠላት ብዬ በጣም በቃ የምጠላው ይሄ። በእግር ኳስ ጨዋታው ምናምን አይደለም፣ በዛ በደንብ ልዝናና ይችላል፣ ግን ከማንም ጋር ቢጫወት እንዲሸነፍ የምፈልገው ቡድን ሆኖ ነው ያለፈው። መቼም የዛን ጊዜን ታሪክ ማንም ሰው የሚረሰው አይመስለኝም። በጣም ብዙ ፋውሎች፣ በጣም ብዙ ፔናልቲዎች በግልጽ በቃ በግልጽ በዳኛ ተገፍቶ ቸልሲ የተሸነፈበት ጨዋታ ነበር ያ ጨዋታ። የተሸነፈ ስል ከሜዳ ውጭ በተቆጠረው ጎል ባርሴሎና ወደ ቀጣዩ ዙር ማለፍ ችሎ ነበር። ያንን ጨዋታ መቼም አይ ቸልሲም እንዲያርጓል ምናምና ብለው አንዳንድ ምክንያቶችን የሚያቀርቡ ሰዎች አሉ በጣም የሚያስቁኝ ይህንን ምላችሁ ያለ ምክንያት አይደለም። ያንን ጨዋታ የዳኘው ዳኛ ከአስር ዓመት በኋላ ወጥቶ ያኔ የዳኛውት ዳኝነት ልክ አይደለም ስለዚህ ዳኝነቴ ላይ ስህተት ነበር ቼልሲ በግልጽ በድያለ ብሎ በይፋ የቀርታ መጠየቁ ይታወቃል። እኔ እንደውም ጭራሽ ያበሳጨኝ እሱ ነው በቃ ያኔ ተበድሏል፣ በዳኛ ተበድሏል ብዬ አምኜ እንደተቀመጥኩት በቀመጥ ይሻለኝ ነበር። ምክንያቱም ከአስር ዓመት በኋላ መጥቶ እንደ አዲስ ቁስልን ቀስቅሶ አይ በእኔ ጥፋት ነው ቼልሲ ወደቀው፣ ያኔ ሶሪ ምን ይጠቅማል? ስለዚህ ከዛ ጊዜ ጀምሮ ባርሴሎና የሚባልን ቡድን በእርግጥ ተበቅሎታል እኮ ቼልሲ በ2012 ተበቅሎታል። ቻምፒየንስ ሊግን ሲያሳካ ባርሴሎናን ጥሎ ነው ማለፍ የቻለው እና ያኔ በጣም ከዋንጫው በላይ የመጀመሪያ የቻምፒየንስ ሊግ ዋንጫውን ቸልሲ ሲያሳካ ከተሰማኝ ስሜት በላይ ባርሴሎናን ጥሎ ሲያልፍ የተደሰትኩበት ይበልጣል። አስታውሳለሁ በጣም ግን፣ ሆኖ እስቲል በቃ ውስጣችሁ የሚቀመጥ መጥፎ ነገር አለ አለ። በቃ ባርሴሎና ሲባል ያኔውን ቻምፒየንስ ሊግ ነው እኔ ወደ ኋላ ተመልሽ ማስታውሰው እና ዛሬ ያው ሁለቱ በቻምፒየንስ ሊግ የዙር ጨዋታ ላይ ይገናኛሉ። በስታንፎርድ ብሪጅ ነው ጨዋታው። በእርግጥ ቸልሲ በሳምንቱ መጨረሻ በርንሌን አስተናግዶ አሸንፎ ነው ወደዚህ ጨዋታ የመጣው። ሁለት ባዶ አሸንፏል። በክሊን ሺት ነው ያሸነፈው። ከዛ ውጭ ባርሴሎና ወደ ድል ተመልሶ ነው የመጣው። የባርሴሎና ደግሞ ወደ ድል መመለስ ብቻ ሳይሆን ጉዳት ላይ የነበሩ ተጫዋቾች እንዳለ በሚባል ደረጃ ከጉዳታቸው አገግመው ወደ ቡድኑ ተመልሰዋል። እነ ራፊኒያ፣ እነ ሊቫንዶስኪ፣ ላሚን ያማል ሁሉም በጥሩ ጤና፣ እነዚህ ሁሉ ወሳኝ ተጫዋቾቻቸው ከጉዳት ተመልሰውላቸው ነው ቼልሲን የሚያገኙት። ስለዚህ ጨዋታው በጣም ከባድ ነው የሚሆነው ስታምፎርድ ብሪጅ ላይ መሆኑ እና ቼልሲዎችም ይህንን ውጤት በጣም አጥብቀ መፈለጋቸው በተለይ በሳምንቱ መጨረሻ ባለፈው የአራተኛ የዙር ጨዋታ ላይ ከአርባ ጋር ተጫውቶ ቼልሲ ነጥብ መጣሉ ይታወቃል። ስለዚህ የግድ ከምድቡ ለማለፍ እና የተሻለ ወደ ቀጣዩ ጥሎ ማለፍ ለመግባት የግድ የግድ የዛሬን ጨዋታ ሶስት ነጥብ በሜዳውና በደጋፊ ፊት ስለሚያስፈልገው ይህንን ጨዋታ ቸልሲ ለማሸነፍ ነው ወደ ሜዳ የሚገባው። በተለይ በተለይ ደግሞ ላሚኒያማ በጣም ቀላል ከአትሌቲክ ቢልባው ጋር ነበር የመጨረሻ የላሊጋ ጨዋታቸውን ያደረጉት፣ ስለዚህ በሰፊ ውጤት አሸንፈው ነበር። በሳምንቱ አጋማሽ ከባድ ጨዋታ ይጠብቃቸዋል ተብሎ በጋዜጠኞች ሲጠየቅ ምን አለ፣ አይ ለእኛ ከባዱ ጨዋታ የዛሬው ነበር እንጂ ቀጣይ ከባድ ጨዋታ የለብንም ብሎ ቸልሲን በጣም አሳንሶ ነው የተናገረውና ስለዚህ ቼልሲ ደግሞ ቼልሲ መሆኑን በእንደዚህ አይነት መድረክ ላይ ጭራሽ የማይደራደር ለቦታውም ትልቅ ባለክብር እና ታላቅ ታሪክ ያለው ክለብ መሆኑን በደንብ ማሳየት ያለበት ምሽት ነው የዛሬው ምሽት። በኤንዞ ማሬስካ ያው አንዳንድ ውሳኔዎቹ አብዛኛዎቻችን ማለት በሚቻል ደረጃ የማንስማማባቸው አጋጣሚዎች አሉ ግን ደግሞ አስሮተኛ ሳምንት የእንግሊዝ ፕሪምየር ሊግ ወሳኝ ተጫዋቾቹን አሳርፎ ነው ከበርንሌ ጋር ጨዋታውን ያደረገው። ሞይስ ካይሴዶ በቂ የሚባል እረፍት ማረፍ ችሏል። ሬሲ ጄምስም ለ45 ደቂቃ ብቻ ነው የተጫወተው። ከዛ ውጪ ኤስቴቫ ዊሊያምስ በኢንተርናሽናል ጨዋታ ለሀገሩ ብራዚል ሁለት የወዳጅነት ጨዋታዎችን አድርጎ መምጣቱን ተከትሎ በበርንሌ ጨዋታ እሱም አልገባም። አሊሃንድሮ ጋር ናቸው በዛ ጨዋታ ሜዳ ካልገቡ ተጫዋቾች ውስጥ አንዱ ነው። ስለዚህ ባርሴሎና ምን አይነት ቡድን ነው? በተለይ በዘንድሮ የውድድር ዓመት ባርሴሎና በጣም በቀላሉ ጎል የሚቆጠርበት ቡድን እንደሆነ በዘንድሮ ብቻ ሳይሆን አምናንም ጨምሮ በቀላሉ ጎል ጎል በጣም ያስቆጥራል፣ ችግር የለበትም። የዛ ግን ደግሞ በተቃራኒው በቀላሉ ጎል የሚያስተናግድ ቡድን እንደሆነ አይተናል። ስለዚህ በጥልቀት መከላከል ከዛ በሀይ ላይን መጫወት እዛ ላይ የግድ የምርጫቸውን ማስተካከል አለባቸው። ኤንዞ ማሬስካ ዛሬ የመጀመሪያው አሰላለፍ ነው ሁሉንም ነገር የሚወስነው ነው። ቻምፒየንስ ሊግ ላይ በእንደዚህ አይነት ጨዋታ ነገሮችን ማስተካከል የሚቻልበት እድል ጠባብ ስለሆነ ከመጀመሪያ ተስተካክሎ ከመጀመሪያ ነገሮችን አቀናጅቶ ለውጤት ውጤት ተኮር የሆነ ጨዋታ ይዞ ለውጤት ወደ ሜዳ መግባት መቻል አለበት። ኤስቴቫው ዛሬ ጨዋታውን መጀመር እንዳለበት ይሰማኛል። ምክንያቱም አንደኛ አሊሃንድሮ ጋር ናቸው እና እሱ ናቸው ዛሬ መጀመር አለባቸው ብዬ የማስበው የባርሴሎና ተከላካዮች ወደፊት ተስበው መጥተው ነው ጨዋታ የሚያደርጉት። ፕሬስ ሲያደርጉ ሙሉ ቡድኑ ወደፊት ስለሚመጣ በሀይ ላይ ባርሴሎናን ማጥቃት በጣም ቀላል ስለሆነ ሁለቱ ተጫዋቾች ፈጣን ድሪብል ማድረግ የሚችሉ አቅም ያላቸው ተጫዋቾች ስለሆኑ ሁለቱም ያስፈልጋሉ። እኔ አስር ቁጥር ላይ ጃው ፔድሮን ከሚጠቀም ጃው ፔድሮን ዘጠኝ ቁጥር ላይ አድርጎ ለኤስቴቫኦ ነፃ ፍሪ ሚና ሰጥቶት አስር ቁጥር መስመሩን እንደፈለገው የተቀያየሩ እንዲጫውቱ አድርጎት ቢያስገባው ፔድሮ ኔቶ በዛሬው ጨዋታ በደንብ የሚያስፈልግ ተጫዋች ስለሆነ እሱም መግባት አለበት። የካይሴዶ መመለስና ኤንዞ ፈርናንደስ ከድካም ስሜቱ ወጥቶ አሁን ወደ ቀድሞ ጥሩ አቋሙ እየተመለሰ ስላለ የእሱም መኖር ትልቅ ትልቅ ጥቅም አለው። ተከላካይ ክፍሉ ላይ ግን ፎፋና እና ቻሎባን ቢያጣምር እኔ ውስጤ ነው። ከዛ ጀምስና ማርክ ኩኩሬላ ናቸው ሊሆኑ የሚችሉት። ከዛ ውጭ ግን እንትና የ ጉስቶን ምናምን አምጥቶ ስድስት ቁጥር ላይ ከሚያጫወት አንድሬ ሳንቶስ በቀደም በነበረው የበርንሊ ጨዋታ በጣም ምርጥ የሚባል እንቅስቃሴ ማድረግ ችሎ ነበር። ስለዚህ ዛሬ ካይሴዶ አጣማሪ እሱ ቢሆን በጣም ምርጥ የሚሆን ይመስለኛል። ስለዚህ ቼልሲ ዛሬን ጨዋታ በሜዳውና በደጋፊው ፊት የማሸነፍ ግዴታ ውስጥ ሆኖ የሚያደርገው ጨዋታ ነው። ስለዚህ መልካም እድል መልካም ውጤት ይቅናን። ውጤቱን ምን ትጠብቃላችሁ ዛሬ በስታንፎርድ ብሪጅ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያካፍሉን። ለዚህ ቤት አዲስ ይሆናችሁ አሁንም በድጋሚ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። መልካም ጨዋታ መልካም ዕድል ይቅናል ብሎ ይተከለር ፉትቦል ይተገይም